ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የቸርነት ባለቤት ለሁሉ ባህር እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ እመብርሃን ለስም አጠራሯ ክብርና ምስጋና ይድረሳት። በአማን አእመርኩ ከመ ፈነወ መልአኮ ወአድኃነኒ በእውነት መልአኩን ልኮ እንዳዳነኝ አወቅሁ። ይህንን የተናገረው ቅዱስ ጴጥሮስ ርዕሰ ሐዋርያት ነው፣ በግብረ ሐዋርያት ምዕራፍ 12 ቁጥር 11 ላይ ቅዱስ ጴጥሮስ በስራት በነበረበት ጊዜ ሄሮድስ የሚባለው ንጉሥ አሳስሮት በነበረ ጊዜ እግዚአብሔር መልአኩን ልኮ ከስራቱ ፈጥቶ እንዳወጣውና እንዳዳነው ሲናገር፣ በእውነት መልአኩን ልኮ እንዳዳነኝ አወቅሁ ብሎ ተናገረ። ይህ ሐዋርያ እዚህ ላይ የሚያስረዳን እግዚአብሔር ታዳጊነቱን፣ መላእክት ደግሞ ከብዙ ስራቸው ደግሞ አንዱ መላላክ የሰው ልጆች ማዳን እንደሆነ ያስረዳናል። ማዳን እንደሆነ መላእክት እንግዲህ በተፈጥሯቸው እግዚአብሔር እምሀባ አልቦ ካለ መኖር ወደ መኖር አምጥቶ የፈጠራቸው መሆናቸው ሲነገር ከምን እንደተፈጠሩ ፈጣንነታቸውን ሲያይ ነፋስ ይላል፣ ረቂቅነታቸውን ሲያይ እሳት ይላል። በዚህ መልኩ ይናገርላቸዋል። የመላእክት ተፈጥሯቸው ግን እምሀባ አልቦ ካለ መኖር ወደ መኖር እይታወቅ ባህሬ የስሙ የባህሪ ስሙ እንደማይታወቅ ሁሉ የመላእክት ተፈጥሮም ደግሞ አይታወቅም። ከዚህ አምጥቶ ፈጠራቸው ልንላቸው አንችልም። ለምን ከተባለ እንዲህ የማንልበት ዋና ጉዳዩ እኛ የመላእክት ተፈጥሮ ከምን እንደሆነ ስለማናውቅ ነው። እኛ የኛ የማወቃችን እታች የመላእክት መታወቅ ደግሞ ከኛ በላይ ስለሆነ ማለት ነው። በዚህ መሰረት የመላእክት ተፈጥሮ ከሁሉ በላይ የሆነ ነው። ከሁሉ በላይ ከሁሉ በላይ የሆነ የመላእክት ተፈጥሮ ግን የተፈጠሩት የሰው ልጆች ለማዳን ነው። ለማዳን በዚህ ቅዱስ ጴጥሮስ እንደነገረን ከእስራት ፈጥቶ ያወጣል። መልአኩ ከእስራት ፈጥቶ ያወጣል። ከእሳት ሁሉ ያድናል። ከእሳት ሁሉ ያድናል። ከመወገር ሁሉ ያድናል። እንደ ሶስትና ከመወገር ሁሉ ያድናል። ከእሳት እንደ ሰለስቱ ደቂቅ እንደ ሶስቱ ወጣቶች እንደ ቅዱስ ጭርቆስ ያድናል። ያድናሉ መላይክት እንዲህ አድርገው ያድናሉ። የመላይክት ስራቸው አንዱ ተልዕኮ ይህ ሲሆን ሌላኛው ደግሞ ለሰው ልጆች እንግዲህ የሰው ልጆች በአምሳል እግዚአብሔር በእግዚአብሔር አምሳል የተፈጠሩ ናቸውና እግዚአብሔር ለስሙ ቀዳሽ ለክብሩ ወራሽ አድርጎ ከፈጠራቸው ሁለቱ ፍጥረታት አንዱ ሰው ሲሆን አንደኛው ደግሞ መላእክት ናቸው። መላእክት መላእክት የሰው ልጆች ወጥተው ወርደው እያገለገሉ በክብር ላይ ክብር፣ በጣዕም ላይ ጣዕም እየተጨመረላቸው ለመላእክት እስከ ዕለተ ምጽአት ድረስ እግዚአብሔር ለመላይ ለሰው ልጆች ክብርን ጸጋን ሞገስን እንደሚሰጠው ለመላእክትም ደግሞ በጸጋ ላይ ጸጋ እየጨመረላቸው ይኖራል። በዚህ መሰረት የሰው ልጆች ጠባቂ መላእክት ናቸው። ለሰው ልጆች ለእያንዳንዱ የሰው ልጅ ሁለት ሁለት ጠባቂ መላክ አለው። ሁለት ሁለት ጠባቂ መላክ ለእጽዋት ለአይባን ለእንስሳት ደግሞ አንዳንድ ጠባቂ መላክ አላቸው። በቤተ ክርስቲያን ደግሞ የቀን ስድስት መቶ የሌሊት ስድስት መቶ መላእክት ሰፍረው ይውላል። ይህ ለምንድን ነው ከተባለ ለሰው ልጆች ሁለት ጠባቂ መላእክት አላቸው ለእያንዳንዱ ለሰው ልጅ ለእኔ አሁን ለእኔ ሁለት ጠባቂ መላእክት አሉ። አንደኛው ቀን ሲጠብቀኝ ይውላል፣ ወይም የሰው ልጅ አንዱ ቀን ሲጠብቅ ይውላል፣ አንደኛው ደግሞ ማህታ መጥቶ ሌሊት ሲጠብቀው ያድራል። በዚህን ጊዜ በዚህን ጊዜ መላእክት ይህንን ሰው ሲጠብቁ ሲያድሩ የሚሰራው ንጹህ በአንደበቱ ሽንገላ ሐሰት የሌለበት ከሆነ በሰውነቱ በሕዋሳት ክፍሉ ሁሉ መበደል የሌለበት ከሆነ ንጹህ ከሆነ ባይኑ መበደል የሌለበት ከሆነ በሰውነቱ ዝሙት የማይሰራ ከሆነ አፉ ከአንደ አንደበቱ ከምስጋና እጁ ከምጽዋት የማይለይ ከሆነ ቀን ሲጠብቀው የዋለው መልአክ ማታ ላይ ሰርክ ላይ ሲያርግ ሌሊት የሚጠብቀው መልአክ ደግሞ ሲወርድ ሴት ላይ ይገናኛል፣ መንገድ ላይ ይገናኛሉ። እንደምን ሆነ ዋልክ ይለዋል። የትኛው የቀኑ የ የቀኑ ሲያርግ ማታ ሌሊት ሊጠብቀን የሚመጣው መልአክ እንዴት ሆነ ዋልክ ይለዋል። ዛሬማ እጁ ከምጽዋት ከዝክር ሳይለይ አንደበቱ ከምስጋና ከቅዳሴ ከውዳሴ ሳይለይ ሰውነቱ ራሱን ጠብቆ ገዝቶ የዋለ ሰው ነው። ዛሬማ እንዲህ ሆኖ ዋለ ንስሐ ሲገባ ሲጾም ሲጸልይ ሲያመሰግን ፈጣሪውን ሲያመሰግን ዋለ ብሎ ይነግረዋል። ወደ እግዚአብሔር ለምንለት ብሎ ይሄዳል። ያም ደስ እያለው ይመጣል። ደስ እያለው በጎ የሆነ ሰው እንደሆነ ሌሊትም ደግሞ እግዚአብሔር ለምስጋና በምስጋና ጊዜ እያመሰገነ ከዚያስ ደግሞ ቅዳሴ ከቅዳሴ ከውዳሴ ሳይለይ ካደረ ሲነጋ ደግሞ ምን ያደርጋል? ያ ጠዋት ላይ ነግህ ላይ ሲጠብቀኝ ያደረው ሲያድርግ የቀን ጠባቂያችን ደግሞ ሲመጣ ይገናኛል። እንደምንሆነ አደርክ ይላል። እግዚአብሔር የተቀደሰ ሰው ሰጥቶን በዚህ ሰው ላይ ያሳድሮን። ይህንን ስንጠብቅ እንኖራለን። ደስ እያለን ደስ እያለን ይህንን በሞት እንዳይወስድብን ሌላ ክፉ ሰው እንዳያስጠብቀን ወደ እግዚአብሔር ለምንለት እያሉ ይነጋገራሉ። ይህ የሆነው ደግ የሆነ ሰው ከሆነ ነው። ደግ የሆነ ሰው ክፉ ከሆነ ደግሞ ምን ይላሉ? ሲዘሙት የዋለ ከሆነ ሲጠጣ የዋለ ከሆነ ሲሰከ የዋለ ከሆነ የእግዚአብሔርን ህግ ሲሽር የዋለ ከሆነ እግዚአብሔርን የማይፈራ ከሆነ ፈሪሃ እግዚአብሔር የሌለበት ከሆነ ደግሞ ምን ይላሉ። እግዚአር እግዚአብሔር ምን አለበት ይህንን ሰው በሞት ወስዶ እጽዋትን አይባንን ደንጋዮችን ሲያስጠብቀን በኖረ ምን አለበት ብለው መላእክት እንዲህ ይጸልዩበታል ለምን ለደጉ ሰው ይጸልዩለታል ለክፉ ሰው ደግሞ ይጸልዩበታል ማን መላእክት ለምን ክፉና አመፀኛ ክፉ ወንጀለኛ ሰው ስለሆነ እግዚአብሔርን የማይፈራ ኃጢአተኛ ሰው ስለሆነ ኃጢአተኛ ስለሆነ እንዲህ እያሉ ይጸልዩበታል በሞተ ጊዜም ይህንን ክፉን ሰው እኛ ከጠበቅነው ጀምሮ ምንም ደግ የሌለበት ክፉ ኃጢአተኛ በደለኛ ተንኮለኛ ጽድቅ የማይታወቅበት የማይታይበት ፍሬ ያላፈራ ነው ብሎ ምን ያደርጋል ወደ ፈጣሪው ይህ ለዚህ ገሃነመ እሳት እንጂ መንግሥተ ሰማያት አይገባውም፣ ብለው ወደ እግዚአብሔር ያመለክታሉ። ነገር ግን አንተ ባወቅ ፍርዱን አንተ ባወቅ ስተው ብለው እንደዚህ ጠባቂ መላእክት ወደ እግዚአብሔር ያመሰግናሉ ያቀርባሉ። ደግ ሰው የሆነ እንደሆነ ደግሞ ይህ ሰው ማ ደግ ሰው ነው እኛ ከጠበቅ ነው ጀምሮ ለእኛ ከሰጠህን ጀምሮ ሐሰት የሌለበት ሁልጊዜ ጽድቅ፣ ሁልጊዜ እውነት፣ ሁልጊዜ የማይዋሽ፣ ሁልጊዜ የማያታልል፣ ሁልጊዜ የማይቀማ የማይቀማ ለዓላማው የቆመ ፈሪሃ እግዚአብሔር ያለበት ጽድቅ የተጎናፀፈ ሰው ነው። ስለዚህ ለዚህ ሰው ገሃነመ እሳት አትገባውም መንግሥተ ሰማያት ትገባዋለች እንጂ ብሎ ያቀርቡታል። በዚህን ጊዜ ነገር ግን ይላሉ አንተ ባወቅህ አድርግ ብለው ለእግዚአብሔር ፍርድን ለእግዚአብሔር ይሰጣሉ። ማንኛውም ነገር ፍርድ ለእግዚአብሔር ነው። ምልጃ ለጻድቃን ለመላእክት ነው፣ ለሰማዕታት ለደናግል፣ ለመነኮሳት ነው። ፍርድ ግን ለእግዚአብሔር ነው። ፍርድን የሚሰጥ እግዚአብሔር ነው። ማጽደቅም መኮነንም የሚችለው እግዚአብሔር ነው እና እንዲህ ብለው ወደ እግዚአብሔር ያቀርባሉ። ከዚህ በኋላ ክፉ የሆነ እንደሆነ አመጸኛ፣ ወንጀለኛ የሆነ እንደሆነ ምን ያደርጉታል? በሩ አራት ቀን መንግስተ ሰማያትን አዙራችሁ፣ ሶስት ቀን ገሃነመ እሳትን አዙራችሁ ወደ ሲኦል አስገቡት። በዕለተ ምጽአት አስነስቼ ነፍሱን ከስጋው አዋህጄ ገሃነመ እሳትን እስካወርሰው ድረስ በሉ ሂዱ ብሎ ይሰዳቸዋል። ደግ የሆነ እንደሆነ አራት ቀን ገሃነመ እሳትን ሶስት ቀን መንግስተ ሰማያት ነው አዙራችሁ አሳይታችሁ አስጎብኝታችሁ ወደ ገነት አስገቡት እኔ ተነ በዕለተ ምጻት አስነስቼ ዋጋውን እስክሰጠው ድረስ ብሎ ይነግራቸዋል። ከዚህ በኋላ እኒህ መላእክትም ደግ ከሆነ ገሃነመ እሳትን ሲያስጎበኙት አለመ እሳተ ገሃነምን ሲያስጎብኝ በገሃነም ያለ እሳትን ሲያስጎበኙት፣ ምን ይላታል? ክፉ ብትሰራ ኖሮ ይህ ነበር ያንተ ቦታ ይሉታል። ከዚህን በኋላ አስጎብኝተው ሲጨርሱ ወደ ገነት ይመልሱታል፣ ያስገቡታል። ክፉ የሆነ እንደሆነ መንግስተ ሰማያትን እያስጎበኙ ደግ ብትሰራ ኖሮ ያንተ ቦታ ይህ ነበር የተዘጋጀልህ ይሉታል። እንዲህ አድርገው ወደ ድቲ ወደ ሲኦል ይጥሉታል ማለት ነው ወደ ሲወል ጥልታል። እነማን ለእኛ የተሰጡን ጠባቂ መላእክቶቻችን። ስለዚህ ለሰው ልጅ በተፈጥሮ ምን ይሰጥ አለ ሁለት መላእክት የሚሰጡት አሉ። ሌሊትና ቀን የሚጠብቁት የሚጠብቁት እነዚህ ጠዋትና ማታ ይቀያየራሉ። ሰርክና ነግህ ይቀያየራሉ። እንዲያውም ሰለስቱ ምዕት ሲያስቀምጡ 600 በየቀን 600 የሌሊት ለቤተ ክርስቲያን ጠባቂ መላእክት አሏት ብለው ይናገራሉ። ከዚህ በኋላ እንዲያውም ሊቃውንቱም ደግሞ በዚህ ላይ ጨምረው ሲናገሩ ምን ይላሉ? መምህራን የሰርክና የነግህ ጸሎት በቤተ ክርስቲያን ይሁን። ለምንድን ነው በነግህና በሰርክ ቤተ ክርስቲያን ላይ ይሁን? በተለየ መልኩ ሁል ጊዜ ቤተ ክርስቲያን ብናደርገው እሰዮ የተሻለ ነው። የተከቻል ካልቻል ግን ሰርክና ነግህ በቤተ ክርስቲያን ይሁን። ለምን? በቤተ ክርስቲያን መላእክት አይታጡም። ከዚያውም ደግሞ የቅድስና ቦታ ነው፣ የንጽህና ቦታ ነው፣ የክቡር ቦታ ነው። ታቦተ ሕጉ፣ ስዕላት፣ መላእክት አሉ። ስለዚህ በዚያው ድል እንዳይነሳን ሰይጣን ወደዚያ ስለማይቀርብ ምን ለማድረግ በዚያ ድል እንዳነሳ ለመጠበቅ በዚያ ስለዚህ ምን እንድናቸው መላእክት ካል እኛን የሚጠብቁ ለማገልገል የሚወጡ የሚወርዱ ክቡራን መላእክት ናቸው። ክቡራን መላእክት በዚህ መሰረት ቅዱስ ጴጥሮስ ብላለ ከሄሮድስ እጅ ከበላተኛው እኔን ሊገለይ ከነበረው መልአኩ እግዚአብሔር መልአኩን በእውነት ልኮ እንዳዳነኝ አወቅሁ አለ። አወቅሁ ለምን፣ ከክፉ ሰው ሰዎች በክርስቶስ ስም ከመመስከር እንዲቆጠቡ ከሚያደርገው ከሄሮድስ መልአኩን ልኮ አዳነኝ አለ። አዳነኝ። ስለዚህ እግዚአብሔር ማዳነ ያውቅበታል። በእውነቱ እግዚአብሔር እኛን ባይታገሰን እንደ ጽድቃችን መኖር እንችላለን። ምን ጽድቅ አለ? እውነት አቃቤ መላኩን የሚጠብቀውን መላኩን ያላስቀየ ማን ነው? ሁልጊዜ የማያስቀይም በአንደበቱ የማይበድል በሰውነቱ ኃጢአት የማይሰራ ሕገ እግዚአብሔርን አክብረ የሚኖር ፈሪያ እግዚአብሔር ያለበት ሰው በየት ይገኛል? በእውነቱ እኔ መላኬን ከቀኝ አቁሜ ከዚህ እያየኝ እንዴት አድርጌ ኃጢአት ልስራ ብሎ የሚያስብ ሰው በእውነት ሄት አለ? እውነት እንዲህ የሚያደርግ ሰው ብፁና ክቡር ነው፣ ደግ ሰው ነው። እንዲህ የሚያደርግ አባንጦን ሲያለው ይናደል። ደቀ መዛሙርቱ ለምንድን ነው አባታችን እስከ ዛሬ ድረስ ኃጢአት ስትሰራ አይተንህ አናውቅም፣ እንዲሁ እንደምን ተቻለ አሉት። እንደምን ተቻለ ልጆች፣ አያችሁ፣ እኔ ያለሁ አለም ያለች በእግዚአብሔር እጅ ነው። ስለዚህ እኔ በእግዚአብሔር እጅ ላይ አለሁ፣ እኔ በእግዚአብሔር እጅ ላይ አለሁ? ደግሞስ የሚጠብቀኝ የሚጠብቀኝ በቀኝ ቆሟል መልአኩ በቀኝ ቆሟል ደግሞስ እኔ የቤተ ክርስቲያን ህብረት አካል ነኝ የቤተ ክርስቲያን ህብረት አካል ነኝ ታዲያ እኒህ ሶስቱን ነገሮች አስቀምጬ እንዲህ ኃጢአትና በደል ተንኮል ስራ አንደኛ በእግዚአብሔር እጅ ላይ ተቀምጬ የእግዚአብሔር እጅ የሌለበት ቦታ የት ላገኝ አሁን እግዚአብሔር የሌለበት ቦታ እናገኛለን? አናገኝም። እንዲያውም በዜና ላይ እየተጻፈ አንድ ኃይለ ቃል አለ አንድ ኃይለ ቃል አንድ ባህታዊ አበብኔት ደቀ መዝሙሩን ቤቱን አጽድቶ ሄደ። ደፍተና ብሎ ጥራዩን ደፍቶ እንዲመጣ አዘዘው። ከዚህ በኋላ ሊደፋ ሲሄድ ሽበት የቀላቀልባቸው የሽበት ዘውድ ያለባቸው ሶስት ሽማግሌዎችን ያያል። ሊደፋው ሲል እንዲህ ያያል እንዲህ እያደረገ ቀኑ ሙሉ አለ። ሲመለስም ደግሞ እንዲሁ። ከዚያን በኋላ ያንን ጥራጊው ሳይደፋ ይዞት መልሶ ይዞት መጣ። ከዚህን በኋላ ያ ባህታዊ አበው መነኮሳት በስራ ሲለፉ ሲውሉ፣ አንተ ቤቱ ለህ ነው ብሎ ተበሳጨ፣ ተቆጣው። አባቴ ሆይ እኔ እንዳዘዝከኝ ጥራጊውን ልደፋ ሲሄድ ሶስት የሽበት ዘውድ የቀላቀለባቸው ሰዎች ነው ያለው አሁንም ከወዲያ ልደፋ ስል እነዚያ እናገኛለሁ። አሁንም ልደፋ ስል እነዚያ እናገኛለሁ። እነዚያ የሌሉበት ቦታ ስፈልግ አጣው። አሁን እንዲህ ሲሆን ዋልኩ። አሁንም መልሼ እዦው መጣው። አይ አንተ ደግ ምትሆን ነው እንጂ ብሎ እነዚያ እኮ ስላሴ ናቸው ዝም ብለህ ደፍተህባቸውና አንተ የሌሉበት እግዚአብሔር የሌለበት የለም ብሎ ነገረው። አያች ይህ ቦታ ምን ያለ ነው? ይህ ሰው የበቃ ነው። ይህረድ አገልጋይ የተባለው የበቃ ንጹህ ክቡር ስለሆነ እና እግዚአብሔር የሌለበት ቦታ ስለሌለ አባጣን ስለሌለ እግዚአብሔር የሌለበት ቦታ ሄት አግኝቼ ሄት አለና፣ ልበድል ኃጢያት ልስራ ከእግዚአብሔር እጅ ላይ ሸሽቼ ሄት ልስራ አላቸው። አንደኛ ሁለተኛ እኔ የቤተ ክርስቲያን አባል ነኝ የአካል ነኝ። ክርስቶስ የወይን ግንድ ነው፣ ምእመናን ደግሞ ቅርንጫፎቹ ናቸው። ከቅርንጫፎቹ መካከል ደግሞ አንዱ ቅርንጫፍ እኔ ነኝ። ስለዚህ እኔ ስበድል ቤተ ክርስቲያንን እያቆሸሽኩ ነው። ለምን እኔ የቤተ ክርስቲያን አካል ህብረት ስለሆንኳል። ስለዚህ በዚህ ምክንያት ኃጢአት አልሰራም። ሶስተኛው ደግሞ የሚጠብቀኝ ከአጠገቤ የቆመ መላክ አለ። ከአጠገቤ የቆመ መላክ አለ። እንዴት አድርጌ ኃጢአት ልስራ? እንዴት አድርጌ በደል ልበድል? እሱን ከፊቴ አቁሜ እያየኝ አለ። አሁን በእውነቱ መላኩ እንደሚያየን እናስባለን። እግዚአብሔር አለበት ቦታ ላይ በመሃል እጁ ላይ እንደያዘን አስበን እናውቃለን። ኃጢአት ስንሰራ በደል ስንበድል ደም ስናፈስ በእውነቱ አስበን እናውቃለን። እግዚአብሔር የማይወደውን ነገር ስናደርግ እግዚአብሔር አክብሩ ያለንን ነገር ስንሽር የእግዚአብሔርን እጅ እያበላሸን እንደሆነ እናስባለን። በእውነት አስበን እናውቃለን እናውቃለን። እግዚአብሔር የሌለበት የለም። ዓለምም በእግዚአብሔር በመሀል እጁ የተያዘች ናት። አባ ይሁን አረጋዊ መንፈሳዊ ይህን ያደል ያለው ደቀ መዝሙ ወንድሙ መጥቼ ቤት ልስራልህ ሲለው እኔ በእግዚአብሔር ቤት ላይ እንዴት አድርጌ ኃጢአት፣ ማነው ቤት እሰራለሁ እግዚአብሔር የሌለበት ቦታ አግኝቼ ሄ ትሰራለሁ። ዓለም በእግዚአብሔር እጅ ላይ የተያዘች ናት። ስለዚህ የእግዚአብሔርን እጅ መቆፈር አልፈልግም። እግዚአብሔር በእጁ ይዞኝ እኔ እንዴት ያለ ቤት ልሰራ ወይንም አንተስ ልትሰራ ትፈልጋለህ? እግዚአብሔር የሌለበት የለምና ብሎ ነገረው። የሌለበት የለምና፣ ስለዚህ በእግዚአብሔር እጅ ላይ ቤት አልሰራም አለ። ቤት አልሰራም ለምን? በእግዚአብሔር ቤት ላይ ስለዚህ እግዚአብሔር የሌለበት ስለሆነ፣ እግዚአብሔር የሌለበት የለም፣ በሁሉም አለ። ነገር ግን እግዚአብሔር የሌለበት ባይኖርም እግዚአብሔር ሁል ጊዜ ጠባቂያችን ቢሆንም ደግሞ ጠባቂ መላክን ለኛ አስቀምጦልናል። ለኛ ብዙ ጠባቂዎች አሉን በስጋዊ ደረጃ በመንፈሳዊ እየተካኑ ካህናት አሉ። እናት አባታትም የበላይ ኃላፊነት አለበት። የኛ ሆዳችንን መሙላት ብቻ አይደለም። ልጆቻችንን ሆዳቸውን ብቻ መሙላት ሳይሆን አይምሯቸውን ጭምር የምንሞላ ሰዎች ነው መሆን ያለብን። ኃላፊነት አለብን። ስለዚህ እግዚአብሔር ጠባቂያችን ነው። መላእክትም ደግሞ ይጠብቁናል። የንስሐ አባታችንም ይጠብቀናል ማለት ነው። ቤተክርስቲያን ይጠብቀናል። በዚህ በዚህ መልኩ እኛ እንጠበቃለን እንጠበቃለን። ስለዚህ በእውነት አዳነኝ ነኝ ከሞት ሥጋዬን ሊገለው የነበረውን ከሄሮድስ ሰራዊትና ከሄሮድስ ከራሱ አዳነኝ። ማን? ቅዱስ ጴጥሮስ እንዲህ ብሎ ተናገረ። ይህ ሄሮድስ የሚባለው ሞቱ ለሀጥ ጸዋቅ የሀጥ ሞቱ የከፋ ነው ይላል መዝሙረኛው ዳዊት። ስለዚህ ይህ ሰው ምን ሆነ ከኃጢአቱ ከተንኮሉ ከበደሉ እግዚአብሔርን ከማስቀን የተነሳ ከተንኮሎ የተነሳ ሆነ በመጨረሻ ሰውነቱ ተልቶ የራሱን ሰውነት ራሱ እየበላው ነው የሞተው። ራሱን እየበላው ነው የሞተው። ቅዱስ ጴጥሮስ ግን ከሰራዊቱ ከእኩያን አጋንንት ከሰፈረባቸው ከሰራዊቱና አጋንንት ከሰፈሩበት ከሄሮድስ ማን ማን መላኩ መልአኩ ቅዱስ ጴጥሮስን